ሰላም ሰላም እንደምንቆያችኝ እግዚአብሔር ቤተሰቦች፣ ያው እንግዲህ በሚዲያዎች ላይ እየተዘዋወረ በፌስቡኮች ላይ እንደምታዩት ሲኖዶሱ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሲኖዶስ ወደ አንድ ተመልሷል። ግን በጣም በአስገራሚ ሁኔታ እኔ ከታዘብኳቸው ነገሮች ላጋራችሁ ፈልጌ ነው። በተለይም ደግሞ የዳንኤል ክብረት በጣም በጣም በጣም የሚገርም ማለት ነው እኔ ምን ቃላትን መጠቀም እየከበደኝ ነው፣ እና የሚገርም እንዴት ብዬ ልገልጽላችሁ? በጣም ማሽቃበጥ ነው የሚባለው። በጣም በሚገርም ሁኔታ አሽቃብጧል ብዬ ነው የማሰበው። እና ሊታመን የማይገባው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንም አማኝ ነው ብለን የማንወስደው ሰው ነውና በጣም በሚገርም ሁኔታ ያሁሉ ኦርቶዶክሳዊ የተዋህዶ ልጅ ሲረግፍ በሻሸመኔ በየቦታው በሁለቴ ሲረግፍ አንድ ነገር ሳይናገር ምንም ማዘኑን ምንም ነገር ሳይገልጽ ግን አሁን እርቅ ሲባል አንደኛ ጉልበት ሳሚና እጅ ሳሚ ሆኖ ተገኝቷል ማለት ነው። ከዚህ ቀደም እንደምታስታውሱት ከሆነ ብፁዕ አባታችን አቡነ ማትያስን በቤተ መንግስት በተጠሩ ጊዜ በተለይም በኢሳት ቲቪ ላይ ቀርቦ አስገራሚ ንግግር ባደረገ ጊዜ በተለይም ግለሰብን እንኳን መናገር እንደዛ ብሎ መናገር የሚከብድበት ከፈጣሪ የተሰጡን አባት ናቸው፣ መንፈስ ቅዱስ የሚመራቸው ናቸው ብለን የምናስባቸውን ብፁዕ አባታችን አቡነ ማትያስን በጣም በወረደና በመንደር ቃላቶች ዘልፏል። ነገር ግን በቤተ መንግስት ሲሄድ እጃቸውን ስሟል ማለት ነው። አሁንም ይሄ ተደግሟል እና ይህንን ተመዝግቦ እንዲቀመጥልኝ ነው የምፈልገው እና የብፁዕ ወቅዱስ አቡነ ሳውሮስ ያው ስለተመለሱ ብፁዕ ወቅዱስ አቡነ ዜና ማርቆስም በነገራችን ላይ እኚህ ሶስቱ አባቶች ያው በቤተ ክርስቲያን የተሾሙ ናቸው። አባቶቻችን ናቸው። ግን የተጠቀሙባቸው በጣም አሳፋሪ ስለሆነ ብቻ ቤተ ክርስቲያናችንን ለማዋረድና ለማንኳሰስ የተጠቀሙበት ስለሆነ ግን ፈጣሪ ግን ከብዙ ነገር ጠብቆን ይህ እዚህ አድርሶናል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አባቶች መካከል የተፈጠረውን የነበረውን አለመግባባት በንግግር በውይይት ተፈቷል ተብሎ በኢቲቪም ሲተላለፍ ግንባር ቀደም ሆነው የተሰለፉት ባለስልጣኖች በተለይም ደግሞ ይህ ዶክተር አብይ ነው። ይህንንም የፖለቲካ ፍጆታ ለማድረግ እየተጠቀመው እንደሆነም እናምናለን። ነገር ግን ሁላችንም ለቤተ ክርስቲያናችን አይናችንን ወደ ቤተ ክርስቲያን ጆሮችንን ለቅዱስ ሲኖዶስ እንደተባለው ይህንን እንድንጠብቅ በየቦታው ያለን በብሔር የተከፋፈልን በሃይማኖታችን ጸንተን እንድንገኝ እላለሁ። በየቦታው ደግሞ ታስረው የሚገኙ በተለይ ደግሞ ሰባኪ ምሕረት በጣም የምንወደው የምናከብረው ነው። በተለይም ደግሞ አሁን ላይ በጣም ገናና እየሆነ የመጣው ብፁዕ ቅዱስ አቡነ ናትናኤል ቃለመጠይቅ ያደረገው ጋዜጠኛም ታስሯል። አብዛኛው የቤተ ክርስቲያን ድምፆች የተባሉ ታፍነዋል። የማህበረ ቅዱሳን ታፍነዋል። በየቦታው አባቶች እየታሰሩ ነው። ግን ይህንን ችላ በማለት መንግስት አሁን እርቅ ፈጽም ያለው በማለት አሁን አባቶችን በማሰር ተጀምሯል። ያው የኦሮሚያ ሲኖዶስ ይባላል ለስሙ። ግን በኦሮሚያ ላይ ብዙ አማኞች እንዳሉ እናውቃለን፣ ብዙ አብያተ ክርስቲያኖች እንዳሉ እናውቃለን። ነገር ግን ኦሮሚያ ላይ እየተከናወነ ያለው ነገር በጣም አስከፊና በጣም አስቀያሚ ስራ ነው። ነገር ግን ይህንን ስራ አንድ ሆነን በቅዱስ ሲኖዶስ አማካኝነት ፈጣሪም እንደሚረዳን ድንግል እንደምትረዳን እያመንን ይህንን ለቤተሰቦች ለሰብስክራይብ ላረጋችሁ ማድረስ ፈልጌ ነው ያለኝን አስተያየት ማለት ነው። ስለዚህ ብቻ የዳንኤል ክብረትን እኔ በምን ቃላት እንደምገልጹት አላቅም። እስቲ ኮሜንት ስር ያላችሁን አስተያየት አስቀምጡልኝ። አመሰግናለሁ። ብቻ ቸር ቆዩኝ።